ሰላም ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ሰላማችሁ፣ ጤናችሁ፣ ደህንነታችሁ፣ ፍቅራችሁ በያላችሁበት ይብዛ በዛሬው ወቅታዊ መረጃዎች የሚቀርቡበት የአብሪ ሚዲያ ፕሮግራማችን የፋኖ ኃይሎች በአማራ ክልል የፈጸሙትን ዘግናኝ የአፈና የሽብርና የውድመት ተግባር የተመለከተ መረጃ ወደ እናንተ እናደርሳለን። በምስራቅ ኢትዮጵያና በሰሜን ሸዋ የመከላከያ ሰራዊታችን በሸኔ የሽብር ቡድን ላይ ያደረሰውን ጉዳት እናያለን። ባለፈው ሳምንት የልኡካን ቡድናቸውን እየመሩ ወደ ኢትዮጵያ የመጡት የሱማሊያው ፕሬዚዳንት በቆይታቸው ምን ተግባር ተግባራትን አከናወኑ? ኢትዮጵያና ሶማሌላንድ በምን ጉዳዮች ላይ መከሩ? ምን ምን ስምምነቶችን ፈጸሙ? ስምምነቶቹ ለሁለቱ ሀገራት የሚያስገኙት ጠቀሜታ እና የኢትዮጵያን የወደብ አማራጭ ለማስፋት ምን ሚና አላቸው? መረጃውን ይዘነዋል። የኤርትራ አፋሮችን የተመለከተ ዜና እንዲሁም የባህላዊ ጀነራል ምግበይ ኃይሌ ንብረቶች ተብለው በማህበራዊ ሚዲያ የሚዘዋወሩት መረጃዎች ምን ያህል እውነት ናቸው? እንመለከታቸዋለን። እስከ ፕሮግራማችን ማብቂያ አብራችሁን ከቆያችሁ እነዚህን መረጃዎች ለመከታተል ትችላላችሁ። ተከታተሉ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። የመጀመሪያው ዜና ምስራቅ ጎጃም ዞን አነዳድ ወረዳ ጎደልማ የተሰኘ ቀበሌ ውስጥ የፅንፈኛው ኃይል ንጹሐን አማሮችን በማገት ገንዘብ ከጠየቀ በኋላ የተወሰኑትን በአሰቃቂ ሁኔታ መግደሉን የሚያመለክት ዜና ነው። ከጎድልማ ቀበሌ የወጣው መረጃ እንደሚያመለክተው ከቀበሌው ታፍነው ወደ ጃማ ታዳጊ ከተማ ከተወሰዱት መካከል አቶ ነቢይ በላይ፣ ወጣት አስጨንቅ ጋሻው፣ ወይዘሮ ደመቁ፣ ወይዘሮ ሃይማኖት የተባሉ ይገኙበታል። እነዚህ ታግተው ከተወሰዱት መካከል ወጣት አስጨናቂ ጋሻው በደረሰበት ዘግናኝ ድብደባ ምክንያት ህይወቱ ወዲያውኑ አልፎ በ11 ሁለት 2018 ዓ ም ጎደልማ ቅድስት ድንግል ማርያም የቀብር ስነስርዓቱ መፈጸሙን ከአካባቢ የወጣ መረጃ ያመለክታል። ወይዘሮ ደመቁ ደግሞ በከፍተኛ ድብደባ በሞትና በህይወት መካከል ጃማ ከተማ እንደምትገኝና በህይወት የመትረፍ ዕድሏ ዝቅተኛ መሆኑን እንዲሁ ከስፍራው የደረሰን መረጃ ያመለክታል። አቶ ነቢይ በላይ ልጁ አሜሪካን ሀገር መኖሩን ምክንያት በማድረግ ብቻ ከፍተኛ ገንዘብ ጠይቀውታል። ጥቅምት አስር ለአስራ አንድ ወይም ለ2018 ዓ.ም አጥቢያ ከአምበር ከተማ የሁለተኛ ደረጃ ትምህርት ቤት መምህር የሆነውን ደመቀ የሚባልን ሰው ጽንፈኞቹ አግተው በመውሰድ እስካሁን ድረስ የደረሰበት እንደማይታወቅም መረጃዎች ጠቁመዋል። እንግዲህ ይታገለለታለሁ የሚለውን የአማራን ህዝብ እንደዚህ እያደረገ የሚጨፈጭፈው ፋኖ ይህንን የራሱን ጭፍጨፋና ወንጀል ለመሸፈን የተለያዩ የፈጠራ ወሬዎችንና ድራማዎችን እያዘጋጀ ጭፍጨፋውን፣ ግድያውን፣ አረመኔነቱን ወደ መከላከያ ወይም የህዝቡን ትኩረት መከላከያ እንዲጨፍጭፏል እንዲህ ያደርጓል እያለ በዛ ለመሸፈን ሙከራ እያደረገ ነው። መረጃውን ያደረሰን ራያ ፕሬስ ነው። በሌላ ዜና በሰሜን ወሎ ጋዛ ወረዳ በስታይሽ ከተማ ይኸው ጽንፈኛ ኃይል ወደ አካባቢው ከገባ በኋላ ንብረት በከፍተኛ ደረጃ እንደዘረፈና ዘርፎ መውሰድ የማይችለውን ደግሞ አውድሞ እንደወጣ መረጃዎች ያመለክታሉ። እንግዲህ የኢትዮጵያ ታሪካዊ ጠላቶች በሚሰጡት የአማራን ህዝብ በኢኮኖሚ በማህበራዊ እና በስነ ልቦና ለማሳነስ ለማዳከም ተቋማትን ጨምሮ ሀብትና ንብረትን የማውደምና የመዝረፍ የግለሰቦችን የግል መሳሪያ የመቀ ማት እና የተለያዩ አረመናዊ ድርጊቶች ከዛም ካለፈ የመግደል ተግባራትን የሚያከናውነው ይሄ ኃይል በአካባቢው በተለይ በጋዛ ወረዳ አስተዳደር ህንፃ ላይ የሚገኙ ከአምሳ አምስት በላይ ቢሮዎችን በራቸውንና መስኮታቸውን በመስበር በውስጣቸው ያሉ ንብረቶችን ሙሉ በሙሉ አውድሟል። በተመሳሳይ የህዝብ መገልገያ የሆኑ የወረዳውን ፖሊስ ጣቢያ ሙሉ በሙሉ በእሳት አቃጥለውታል። ቀበሌ ላይ በመውረድ ለማህበረሰብ ቀልጣፋ አገልግሎት መስጠት ያስችላሉ ተብሎ ወይም ሲሰጡ የቆዩ 24 ሞተር ሳይክሎችን እና አንድ ደብል ካፕ ሃይሉክስ መኪና በህብረት ስራ ማህበራት መጋዘን የነበሩ ንብረቶችን ለመስኖ ስራ እየተሰራጨ የነበረ ማዳበሪያን 486 ኩንታል በላይ በገንዘብ ሲተመን 3 ሚሊዮን 327637 ብር የሚሆን ዘርፏል እና በተመሳሳይም ለኑሮ ማረጋገያ ቀርቦ የነበረ ዘይት 6180 ሊትር በብር ከ1 ሚሊዮን 254 ሺህ በላይ የሚገመት ስኳር 37 ኩንታል እና የመሳሰሉትን ይሄ አቅማቸው ለአቅማቸው በገበያ ላይ ገዝተው ለመጠቀም ለማይችሉ የህብረተሰብ ክፍሎች የሚቀርብ በዚህ መሰረት ዘርፎ እንደሄደ ከወረዳው የተገኘው መረጃ ያመለክታል። እንግዲህ እነዚህ በህዝብ ላይ እንደዚህ አይነት በደልና ግፍ የሚፈጽሙ ነገር ግን በየጫካው ወስደው በመሸታ ቤት፣ በተለያየ ቦታ የሚዝናኑባቸውና በእድሜያቸው መማር የነበረባቸውን ወጣቶች በተለያየ ጋጠወጥ ተግባር ላይ አሰማርተው እንደዚህ አይነት ስምሪት የሚሰጧቸውን ወጣቶች ወይም ታዳጊዎች በመከላከያ ተገደሉ ያሉ ዜና ይሰሩባቸዋል። ይህን የሚያደርጉት ግን አሁን በገለጽነው አይነት ራሳቸው በህዝብ ላይ የሚፈጽሙትን ዘግናኝ ድርጊት ለመሸፈን እና ህዝቡን ከመከላከያ ለመነጠል ወይም ከመከላከያ ጋር ለማጋጨት እንደሆነ ከዚህ ድርጊታቸው መረዳት ይቻላል። በሌላ ዜና በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች እና እንዲሁም በሰሜን ሸዋም ጭምር ሲንቀሳቀሱ የነበሩ ተመሳሳይ የዚህ ቡድን አባላት በመከላከያ ሰራዊት ተደምስሰዋል እና በምስራቅ ኢትዮጵያ ሲንቀሳቀሱ ከነበሩት ውስጥ በምስራቅ እዝ በድሬዳዋ፣ በምስራቅ ሐረርጌ ዞን እና በሶማሌ ክልል ሽኒኔ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረው የሸኔ ቡድን ላይ የምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች ጋር በቅንጅት በተደረገ ስምሪትና ስሳ በሽብር ቡድኑ ላይ ከፍተኛ ቁሳዊ እና ሰባዊ ኪሳራ ደርሷል። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭናክሰን ወረዳዎች፣ በሶማሌ ክልል ሽንኔ ዞን አጋጬፕሳ፣ የጅቡቲ ዋና መንገድ፣ በድሬዳዋ ከተማ አስተዳደር ብዩ አዋሌ ክላስተር አያና ጉንጉን ቁጥር ሁለት እንዲሁም ጀልዴሳ ቀላድ ካላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ አስራ አምስት የሸና አባላት ሲደመሰሱ እጅ የሰጡና የተማረኩም በርካቶች ናቸው። የተለያዩ የጦር መሳሪያ፣ እጅ ቦምቦችን ጨምሮ ተተኳሾች መማረካቸውንም የምስራቅ እዝ ዘመቻ መምሪያ ኃላፊ ተወካይ እንደገለጹ ከመከላከያ ድህረ ገጽ የተገኘው መረጃ ያመለክታል። ሰራዊቱ የአካባቢውን ሰላም ለማጽናት በሚያደርጋቸው ስምሪቶች ሁሉ ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆን አመርቂ ውጤቶች መመዝገቡን ገለጹት የዘመቻ ኃላፊ ተወካዩ ህብረተሰቡ አሁንም ይህንን ትብብሩን አጠናክሮ እንዲቀጥል ጥሪ ያደርገዋል። በተመሳሳይ በሰሜን ሸዋ ዞን ሜዳ ወረዳ ሬማ ንዑስ ወረዳ የአየር ወለድ ሬጅመንት ክትትል በማድረግ የጽንፈኛውን ኃይል መደምሰሱን የአየር ወለድ ክፍለ ጦር አዛዥ ኮሮኔል ማቴዎስ ማዴቦ ገልጸዋል። አዛዡ እንደ ከዚህ በፊቱ የሰላም አማራጭን በመቀበል ከስተታቸው የሚመለሱትን አሁንም በክብር ለመቀበል ዝግጁ መሆናቸውን ገልጸው አሻፈረኝ ሰላም አይገዛኝም ባለው ጽንፈኛ ላይ ግን እርምጃ መወሰዱን አሳውቀዋል። ወደፊትም ይህ እርምጃ ተጠናክሮ እንደሚቀጥልም ገልጸዋል ተጠናቋል። የአየር ወለድ ሬጅመንት አዛዥ ሻለቃ ሀብቱ ገብረ ኪዳን በበኩላቸው የጠላት ኃይል ከአጎራባች አካባቢዎች በመምጣት ሕብረተሰቡን ለማስጨነቅና ለመዝረፍ ሲዘጋጁ ሕዝቡ በሰጣቸው መረጃ ፈጥኖ በመድረስ በርካታ ቁጥር ያለው የጠላት ኃይል መደምሰስ መቻሉን አስታውቀዋል። ከሽብርና ከውድመት ዜና ወጣ ስንል ደግሞ የሀገርን ብሔራዊ ጥቅም ለማስከበር የተደረጉ ጥረቶችን እንመለከታለን። ባሳለፍነው ሳምንት የራስ ገዟ ሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ኢሮ የመከላከያ፣ የደህንነት፣ የውጭ ጉዳይና የገንዘብ ሚኒስትሮቻቸውን ጨምረው የካቢኔ አባላቶቻቸውን በመያዝ ለይፋዊ የስራ ጉብኝት አዲስ አበባ እንደነበሩ ይታወሳል። በዚህ ጊዜ ሁለቱ ሀገራት ምን ስምምነትን ተፈራረሙ? እነዚህ ስምምነቶችስ ምን ትርጉም አላቸው ለኢትዮጵያ የሚሰጡት ፋይዳስ ፕሬዝዳንቱ በአዲስ አበባ ቆይታቸው ጠቅላይ ሚኒስትር አብይ አህመድን ዶክተር ጨምሮ ከከፍተኛ የመንግስት ኃላፊዎች ጋር የተወያዩ ሲሆን በቆይታቸው ከዚህ በታች በተዘረዘሩት ጉዳዮች ላይ የሁለትዮሽ ስምምነት ተደርሷል። አንደኛ፣ የበርበራ ወደብ የኢትዮጵያ የውጪ ገቢ ንግድን ታሳቢ ባደረገ መልኩ ከፍተኛ ማስፋፊያ እንዲደረግለት እንዲሁም በወደቡ ለኢትዮጵያ የውጭና ገቢ ሸቀጦች ማከማቻ ሆነው የሚያገለግል ተርሚናል ግንባታ ዘ ስታብሊሽመንት ኦፍ ዘ ኢትዮጵያን ቱ ፋሲሊቴት ኢምፖርት ኤክስፖርት ትራንዚት ኤንድ ስቶሬጅ ኦፍ ጉድስ ተፈርሟል። ሁለተኛው በዝቅተኛ የሊዝ ዋጋ ለኢትዮጵያ የሚተላለፍ የንግድ አገልግሎት የሚሰጥ የወደብ መሰረተ ልማት እንዲሁም ተርሚናል በሳሊ ክልል ቡልሃር አውራጃ በመገንባት የታክስ እንዲሁም የወደብ አገልግሎት ክፍያን ጨምሮ አስቀድሞ በሚደረስበት በጋራ ለማስተዳደር ስምምነት ተደርጓል። ሦስት አዲስ አበባን ከሶማሌላንድ የወደብ ከተማ በርበራ የሚያገናኝ ፈጣን የኤሌክትሪክ ባቡር መስመር ለመዘርጋት ስምምነት ተደርሷል። አራት ኢትዮጵያ ለሶማሌላንድ በተመጣጣኝ ዋጋ የኤሌክትሪክ ኃይል ለማቅረብ። አምስት ለሶማሌላንድ በሽያጭ የሚቀርብ የተፈጥሮ ጋዝ ለማጓጓዝ የሚያስችል ከጎዴ እስከ ሐርጌሳ የሚዘልቅ መስመር ዲዛይን እና የዝርጋታ ስምምነት፣ እንዲሁም ኢትዮጵያ በቀጣይ ለውጭ ገበያ የምታቀርበውን የተፈጥሮ ጋዝ በአማራጭነት በቡልሃር ወደብ በኩል የማስተላለፊያ መስመር ዲዛይን እና ዝርጋታ ስምምነት ተደርጓል ስድስት በጎዴና በጅጅጋ ከተማ ዘመናዊ የደረቅ ወደብ ግንባታ ለማከናወን ስምምነት ላይ ተደርሷል። ከላይ የተጠቀሱት ፕሮጀክቶች አጠቃላይ ወጪ 53 ቢሊዮን ዶላር ገደማ የሚደርስ ሲሆን በሶስት ወገኖች ማለትም በኢትዮጵያ፣ በዩናይትድ አረብ ኤሚሬትስ እና በሱማሌላንድ በኩል እንደሚሸፈን ይጠበቃል። ኢትዮጵያ የወደብ አማራጮቿን እያሰፋች ነው። ቀስ በቀስ በሂደት ደግሞ የባህር ኃይል ቤዟን በአካባቢው ልትገነባ እንደምትችል መረጃዎች ይጠቁማሉ። በሌላ ዜና ከቀይ ባህር ጋር በተያያዘ የኤርትራ መንግስትን በትጥቅ እየተፋለመ የሚገኘው የቀይ ባህር አፋር ዲሞክራሲያዊ ድርጅት ለሶስት ወራት ያሰለጠናቸውን ወታደሮች በትናንትና ዕለት ለመጀመሪያ ጊዜ ማስመረቁን ይፋ አድርጓል። ቡድኑ የአፋርን የቀይ ባህር ባለቤትነት ለማስመለስ እና በአፋር ህዝብ ላይ የሚደርሰውን ጭቆና ለማስወገድ ከኢሳያስ መንግስት ጋር ሲታገል የቆየና እየታገለ ያለ ቡድን ነው። በምረቃ ስነ ስርአቱ ላይ የድርጅ ሊቀመንበር የሆኑት ኢብራሂም ሐሩን ሻዕቢያ በኤርትራ ዜጎች ላይ ከሚያደርሰው ጭቆና ባሻገር በጎረቤት ሀገራት ላይ ተደጋጋሚ ጦርነት በመፍጠር አሸባሪ መንግስት መሆኑን አረጋግጧል በማለት በተበታተነ መልኩ ሻዕቢያን የሚታገሉ የኤርትራ ተቃዋሚዎች በአንድ ላይ በመቀናጀት የአምባገነኑን ፀሐይ ማጥለቅ አለባቸው ሲሉ ተናግረዋል። ኢብራሂም ሐሩን ጨምረው በቀጣይ ድርጅቱ የባህር ኃይል የማደራጀት ዕቅድ እንዳለው ገልጸው ድርጅቱ አምባገነኑን የሻዕቢያ መንግስት ለመጣል በሚያደርገው ጥረት ሀገራትና ዓለም አቀፍ ተ ተቋማት ድጋፍ እንዲያደርጉለት ጥሪ ያቀርበዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሻዕቢያን መንግስት በትጥቅ ትግል ለመፋለም ከሚንቀሳቀሰው ብርጌድ ነሃመዶ ብሉ ሪቮሉሽን ጋር በትብብር ለመስራት የመግባቢያ ስምምነት መፈራረማቸው ይታወሳል። በሌላ ዜና ሰሞኑን የጥቅማ ጥቅም ጥያቄ በማቅረብ በትግራይ ውስጥ መንገድ ዘግተው የነበሩ የትግራይ ታጣቂዎችን በማርገብ የተለያየ እንቅስቃሴ ሲያደርጉ ከነበሩት ጀነራሎች ውስጥ አንዱ የሆነውና በባህላዊ ጀነራልነቴም እኮራለው በሚል መግለጫው እየታወቀ የመጣው ምግበ ኃይሌ የተለያዩ ንብረቶች ዛሬ ይፋ ተደርገዋል። ይሄ በተለያየ የንብረት አጣሪ ቡድን እንደተደረሰበት የተገለጸው ጀነራል። ምግቤ ንብረት በአብዛኛው በአዲስ አበባ ውስጥ የሰራቸው ቤቶች ላይ ያተኮረ ነው። አንደኛ ቪላ ቤት የሚገኝበት ቦታ ቂርቆስ ወረዳ ሁለት ለሰናአ ሬስቶራንት ተከራይቶ በአሁኑ ሰዓት ኪራይ እየተከፈለበት ያለ ነው። ሁለተኛው ደግሞ መኖሪያ ቤት ነው። መገኛ ቦታው እዛው ቂርቆስ ወረዳ ሁለት በ712 ካሬ ላይ ያረፈና የካርታው ቁጥሩ ኤኤ የሆነ ሲሆን ይህው ግለሰብ ሶስተኛ ደረጃ ላይ የተገለጸው ንብረቱ ከውጋገን ባንክ የአምስት ሚሊዮን 163 ብር አክሲዮን አለው። አራት ከአንበሳ ባንክ የ587 ብር አክሲዮን አለው። ባህላዊ ጀነራል ምግቤ በአምስተኛ ተራ ቁጥር የተጠቀሰው ንብረቱ በዱባይ ባለሶስት መኝታ አፓርትመንት የቤቱ ስፋት 215.39 ካሬ የሆነና አሁን የተከራየ ፕሎት ነንበሩ 7101 ሲሆን በ2.8 ሚሊዮን ድርሃም የተገዛ ነው። ስድስተኛ ዱባይ ላይ ባለሶስት መኝታ አፓርትመንት ደግሞ አለው 165071 ካሬ ፕሎት ነንበሩ 7103 የሆነ እና በ2.8 ሚሊዮን ድርሃም የተገዛ ነው። እንግዲህ ይሄ ባህላዊ ጀነራል በውትድርና ቆይታ ውስጥ ማለት በቲፒኤልኤፍ የተሰጠው ስልጣን ላይ ቁጭ ባለበት ጊዜ እነዚህን ንብረቶች ሲያሰባስብ የቆየ ነው። አሁንም ወደ ትግራይ ከገባ በኋላ በከፍተኛ ደረጃ ወደ አስመራ ወርቅ እያወጡ ከሚሸጡት ጀነራሎች ውስጥ ዋነኛው ነው እና እስከ ዕለተ ሞቱ ድረስ በሀብት ምዝበራ ላይ ተሰማርቶ ለማለፍ ቁርጠኛ የሆነ ይመስላል። እንግዲህ እነዚህ ናቸው ትግራይን ህዝብ ረሃብ፣ የተፈናቃዩን ችግር፣ እንደገና በታጣቂው ላይ የደረሰውን ጉስቁ እና በምን ጆሯቸው ይሰማሉ ተብሎ ይጠበቃል? ለማለት ነው። በዚሁ የዛሬውን የአብሪ ሚዲያ ፕሮግራማችንን እናጠቃልላለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም።